እናቱ የኤፍራታን በመኪና አደጋ መድረሱን ሲያቅ ራሱ መቆጣጠር አቃተው። በጣም ተበሳጭ ደውላ ሊነበር ሳልደርስ ላቀረው እያለ ጸጸት ገደለው። እንግዲህ ያፌት ደግሞ የኤፍራታን ዶክተር እንግዲህ ለአደጋ አድርሶበታል ማለት ነው። በጣም ያሳዝናል የያፌት ጨካኝነት ምንም ርህራህ የለውም። ቀጥታ ነው እንግዲህ መኪና ውስጥ እንደሆነ የተኮሰበት ማለት ነው። በእውነት ዶክተር መሞተ አልነበረበትም። በጣም ያሳዝናል። እንግዲህ ኤፍራት አሁን ላይ በጥሩ ሁኔታ ትገኛለች። ነገር ግን እንግዲህ የኤፍራታን እርግዝና የናቱ መሆኑን አቋል ማለት ነው እንግዲህ ሎሊት እንግዲህ እነግረዋለች አሁን ደግሞ የፊት በጭካኔ የፍራት አለች ዲያስወርድ ዝግጁ ላይ ነው አሰላሙ አሌይኩም ወራህመቱላሂ ወበረካቱ ወድን የተከበራችሁ ቤተሰቦች እንዴት ናችሁ ከኔ ሁሉ ሰላም ለቻናል አዲስ የሆናችሁ ሰብስክራይብ ላይ ሼር ቤተሰብ ሆኖ እንግዲህ ኤፍዬ የአደጋ የማኪና አደጋ ድርሶባታል ማኪና እንግዲህ ከ ትንሽ ነው የተረፈችው። ነገር ግን ለናታ ስደውልለት እሱ አልደረሰላትም ነበር። ያ ስትደውልልኝ ብሎ በጣም ተጸጽቶ አለ። ናታ እንግዲህ አልሰማም ነበር። ሉሊት እንግዲህ መቋጠር አታቅም፣ ቀጥታ እንዲገባ ነበር ተውጭ የነገረችው። ና እኔን ካላመንክ ኤፍ ቤዚንና ጽዋን ሄድና ጠይቃቸው ብላ ወደፈው ፎቅ ሲወጣ በጣም ነበር የደነገጡት ጽዋንና ቤዛ ማለት ነው ምክንያቱም እንዴት እንንገረው እንቶ እያሉ ሲወያዩ ነበር የደረሰባቸው ኤፍዬ የኔ ጨረቃ ምን ሆነች እውነት ነው ሎሊት የነገረችኝ ያለ እሱን ፈዞ ቀረ ኤፉ አሁን ደህና ናት አንዳትጨናነቅ ሲሉት፣ እናንተም ሰምታችሁ ነው ሳት ነግሮ ብሎ በቃ ስልክ ሲደውልኝ አልደረስኩላት ሜኔ ጀረቃ እያለ ራሱን መቆጣጠር አቃቱ። በጣም ያሳዝናል ግን የኤፉና የእናታን ስቃይ መቼ ነው የሚያበቃው? እንግዲህ እንደምንም አዘናግተው ጽዮን ስልክ ደውላ ከኤፍራታ ጋር ሰው ካላላ አጠገብሽ ቪዲዮ አውሪን ብላ በቪዲዮ አያት። ነገር ግን በቪዲዮ ሲወራት እኩይም ናትም እራሳቸውን መቆጣጠር አቃታቸው። በጣም ከባድ ነበር ሁኔታው። ከዚያም እንግዲህ ናታ ራሱ መቆጣጠር ሲያቅተው ስልኩን ዘግተውት ጽዮን እና ቤት ናታን ማባበል ጀመሩ። በዛው እንግዲህ በሀሳብና እና በንዴት ለእሱ እንደሆነ እንቅልፍ ወሰዳቸው። እንግዲህ ገኒ በጧት ተነስታ ለኤፍዬ ምግብ ምክብ ሰርታ ሄዳ እያስጠቀመቻት ነበር። እንዲሁም ቤት ውስጥ ማን ነው የሚሰራልሽ ምግብ እያለቻት ስትል እኔ ውስረዋለሁ እያለች ነበር። አቤላ ደግሞ አረ ስር የለኝም የሚበላው ምጠጥ የለኝም እያለ በረሃብ ተጎድቶ ነበር እን እሱ ይሄ አቤላ የሚሉ ልጅ እናሉት የሚሏት አንድ ናቸው፣ የድራማው ድምቅ ናቸው። እና እንግዲህ እንድትሰራለት እያገዛት ነበር ማንም እንዲሁም ሲሆንና ቤዝ እንግዲህ ምን ተመካክረው ናታንና ቤንያም ምግብ ሰርተው ለኤፍራታ ይዘው እንዲሄዱ ተመካክረው፣ ናታን ከእንቅልፉ ቀሰቀሰው። ምግብ እንድሰራላት ነው ለቤንያም መጥቶ አብራሽ ሰርታችሁ ይዘን እንድንሄድ ነው ሲሉት፣ በፍጥነት ነበር ኩሽና ገብቶ፣ እንግዲህ ቤንያምን ደወለት። ቤንያም መጥቶ ከናታ ጋር ምግብ ሰርተው ሌሎቹ ተሰብስበው ወደ ኤፍራታ ጋ ይዘውላት ምግብ የሄዱት ማለት ነው። እዛ ከሄዱ በኋላ እንግዲህ ሁሉም ተሰብስበው ባሉበት ሰዓት ዳጊ እናቱን ሲያጣት በጣም ነበር የደነገጠው። እናቴ መታ ነበር የት ደርሳ ነው ሲላት፣ አይ ወደ ውስጥ ገብታ ነው ብላ አረጋጋቸው። እንግዲህ ያፌት በዶክተሩ ከገደሩ በኋላ በጣም ራሱን እንትንበባዝ ወደ ቤት መጥቶ ዶክተሩ ያዘዘልሽን ከይናም መጠቀም ያለብሽን ተጠቀም ያለሽ እያላት ነበር። ከዚያ በኋላ እንግዲህ አጋጣሚ ስልክ ተደውለለት ማለት ነው። ስልክ የደወለችው ሉሊቱ እንግዲህ አተቋጥረው ናት። እንግዲህ ኤፍራታ ጎርጉስ ላስተለው በጣም ነበር የደነገጠው ማለት ነው። መለሱ ያሳለፈውን ታሪክ እያየ ነበር የሚያሳልፈውን ነገር እያየ በጣም ተናዶ ነበር። ጥዋት ሄደው ከዚ ሄዶ እንግዲህ መጠጥ ጠጥቶ በጣም ሰክሮ ለታዛዡ ደውብ እንግዲህ የኤፍራታ ልጅ እንዴት እንደሚወርድ የሚወርድ መድኃኒት ወይም ከይና ይዘህልና እያለው ነበር። በጣም ያሳዝና። እንዲሁም ደግሞ አጋዡ የዶክተሩ እንግዲህ በምን ሞተ ሲታብሎ ተጠይቆ እንግዲህ የያፌት አጋዥ ስልክ ደውሎለት የኤፍራታ ልጅ ማስወረጃ ከአይነ ይዘል እንዲመጣ ነበር ያለው። እንዲሁም ደግሞ የስራ አጋዡ የኤፍራታ ዶክተር መሞቱ ተሰምቶ እንግዲህ ይስጡ እናንተ ቤት ሐኪም ሀክምና እንደመጣ ታውቋል። ፖሊሶች ፈልጉ ሀርስ ሲሉት አይ መጀመሪያ ሳልቀድም መቅደም አለብኝ። እናሱ እቅዳት አለም ብሎ ትእዛዝ እየሰጠ ነበር ማለት ነው። መቼም የያፌት ጭካኔነት በጣም ከባድ ነው ማለት ነው። ቀጥታ ነው ምንም ያለርህራሄ እርምጃ የሚወስደው የሚወስድው፣ ግን ዶክተር መሞት አልነበረበትም። በጣም የኤፍራታ እና የናታ ስቃይ ይበቃል። አሁን ደግሞ ቀጣይ ማን ነው? ዶክተሩ በጭራሽ መሞት የለበትም ነበር። እንግዲህ ኤፍዬ ቤዛ እና ጽዮን ሲ ይዘው ላ ሲሄዱ ለቤዛ ወረቀት ደብዳቤ ናታን ስጃት ብሎ ለቤዛ ሰጥቷት ነበር ማለት ነው። እንግዲህ በተሰበሰቡበት ቤዝዬ ለላ ኤፍራታ ናታን የላክልሽ ብላ ቀስታ ሸሽጋ ደብዳቤውን አስረከበቻት ማለት ነው። እንግዲህ ቀጣይ የኤፍራታ ልጅ እንግዲህ ያፌት ያስወርድባት ተነጋግሯለ። በጣም ከባድ ነው በእውነት በጣም ልባን ነው የሚሰብረው። እንግዲህ የእናታ መሆኑን ሲያት ያስወርድባት እየተዘጋጀ ነው። ሁለተኛ ልባን መስበር ነው ከባድ ነው። በዛ ላይ ልጇስ ባይወርድ ጥሩ ነበር። ብቻ የፊት እንግዲህ ትእዛዝ ቀጥታ ነው። በጣም ያለ ርህራሄ ነው ማለት ነው። የቪዛን ልጅ ባለፈው እንግዲህ አስወርዶባታል። እንደዛ አድርጎባታል። አሁንም የኤፍራትን ደግሞ እንደዛ ካረገባት በጣም ነው ባ የሚሰበረው። ውድ ቤተሰቦች የኤፍራትና የናቷ ስቃይ ይበቃል የምትሉ ሰውስ